መጀመሪያ ያው እሱ ፈቀደ አንድ ሳምንት ተጨማሪ እድሜ ሰጠን ምድርና ሰማይን ለፈጠረ እግዚአብሔር ምስጋና አቅርበን እንጀምራለን እናመሰግናለን ስለሁሉም ነገር ምስጋና ደስ የሚል ተመልካች መጥቷል ዛሬ አይደለም እንዴ አዎ እንኳን ደህና መጣች። በነገራችን ላይ የሰሞኑ ወሬ ምን እንደሆነ ሰምታችኋል? አዎ ሀምሳ ሚሊዮን ብር ልዩ ሎተሪ የኢትዮጵያ ሎተሪ አገልግሎት ሊሸልም ነው። ለኢትዮጵያ ሎተሪ አገልግሎት አይታወቅም እኮ ዛሬ ከመጡት ተመልካቾች መሃል ትኬት ቆርጠው ሀምሳ ሚሊዮን የሚያገኙ ባለድል ዲታዎች ይፈጠሩ ይሆናል። መልካም ድል እንዴ የዘንድሮ ሎተሪ ሀምሳ ሚሊዮኑን እጣ ለየት የሚያደርገውም እንደሆኑ ታውቃላችሁ? ሲጀምር በፊት እንገናኝ የምንባባለው ሰኔ ሰላሳ አልነበር አሁን ግንቦት ሰላሳ ሆኗል። በአንድ ወር አጥሯል። ግንቦት ሰላሳ ይህ ልዩ ሎተሪ ይወጣል። እን እንመኝ እስኪ ለራሳችን ደርሰን ኮ የኢትዮጵያ ሎተሪ አገልግሎት የዘንድሮውን ሃምሳ ሚሊዮን ብርጣ በተለይ የሰይፉ ኢቢኤስን ፕሮግራም አይታችሁ ኪው አር ኮድ አለች አይደል እዚህ ጋር፣ አዎ እሷን እስካናድርጋችሁ በቴሌ ብር ለምትገዙ ተጨማሪ አምስት ሚሊዮን ብር ያበረክትና ሰይፉ በኤቢኤስ ለፈለገው የበጎ አድራጎት ድርጅት እንዲሸልም እድል አመቻችቷል። ይህ ነው ለየት የሚያደርገው። እኔም እናንተ ገዝታችሁ ይህን ፕሮግራም አይታችሁ ለምትሸለሙ ሰዎች አምስት ሚሊዮን ብር ተጨማሪ ለፈለግኩት ተቋም እንድሰጥ እድል ስለተመቻቸ መቅዶኒያ እመርጫለሁ እና ይቅናን። ያው እንግዲህ በቴሌ ብር። ይህን ትኬት በመግዛት እድላችንን እንሞክር። አስራ ሁለት ሚሊዮነሮች ዘንድሮ በኢትዮጵያ ሎተሪ አገልግሎት ይሸለማሉ። ለማንኛውም እስኪ ይህንን እጣ ለማግኘት በምን በምንድን ነው የምንገዛው የሚል ጥያቄ ካላችሁ መልስ ልስጣችሁ። የ50 ሚሊዮን ብር ሎተሪ በድረገጻችን ኢትዮ ሎተሪ ዶት ኢቲ ላይ በመግባት ይቁረጡ። በወረቀትና በዲጂታል አማራጭ የቀረበለውን የ50 ሚሊዮን ብር ሎተሪ ቆርጦ ሲያሸንፉ፣ ይህን ሎተሪ የሸጠሎት የድል አዟሪም አብሮ ይሸለማል። ይቅናን ይቅናውት። በኢትዮጵያ ታሪክ የመጀመሪያ የሆነውን 50 ሚሊዮን ብር የሚያስገኝጣ በቴሌብር ሱፐር አፕ ላይ ገብታችሁ በመቁረጥ መንበሽበሽ ትችላላችሁ። መልካም እድል። በነጋሽን ላይ ባረኩት ጥናት መሰረት ከካሜራማኖቹ ከስድስቱ ሰባቱም የማንቸስተር ዩናይትድ ደጋፊዎች ናቸው። ስለዚህ የአዳራሽ የሾ ወይም ደግሞ የመዝናኛ ፕሮግራም ብቻ ሳይሆን ለቅሶ ቤትም ነው። ለጊዜው አይዟችሁ። እስኪ ማንችስተር አይዞ፣ ምንም ላረጋት። የማንችስተር ዩናይትድ እንግዲህ ነገር በሳልም ሳምንት ትንሽ በሀዘን ተደምድሟል። አንድ ዋንጫ ነበረ፣ እሱም አልተሳካም። ከጨዋታው በፊት እንደምታዩት ነው እንግዲህ ሽንኩርት ሁሉ ተልጦ ነበር፣ ድግስ ነበር ማለት ነው። ስለዚህ የማንችስተር ዩናይትድ ደጋፊዎች ሁለቴን ያለቀሱት አንደኛውን ሽንኩርት ሲልጡ፣ ሁለተኛው ከውጤቱ በኋላ። እኛ እኮ ለዚህ ዋንጫ ብለን አደለም፣ ለኢሮፓ ሊግ ብለን አደለም፣ ቦታችን አደለም፣ ደረጃችን አይደለም። ኢሮፓ ሊግ ለእኛ ኢሮፓ ሊግ አደለም፣ ደረጃችን ቦታችን አደለም። በቆይ ችግር አለ ለማንቸስተር ዩናይትድ ነው እንደዚህ ደምስሩ እየተተረተረ የሚያወራው? ይሁን ሀገራዊ ጉዳይ ያለ ነው የሚመስለው ምንድን ነው። በዚህ ደረጃ ክለብ መውደድ በጣም ይለያል። ከጨዋታ በፊት ብዙ የአርሰናል ደጋፊዎች አይታችሁ እንደሆነ ራሱ የአርሰናል አርማ ከጨዋታው በፊት ይሄ ነበር። እስኪ ላሳያችሁ ቶተናም በአርሰናል ተከሽኖ መድፉ ማለት ነው፣ መድፉ ዶሮ ሆኑ። ቶተናሃም ደጋፊዎች በኢትዮጵያ ምንም የለም። ይሄ ባንድ ራሱ ከቶተናሃም ዋንጫ መብላት በኋላ ነው ከጥቁር ወደ ነጭ ሸሚዝ የተሸጋገረው። ለቅኝት ባንድ በእናታቸው፣ በጣም በሚገርም ሁኔታ እንግዲህ ከጨዋታው በኋላ በጣም ምን ያህል እኛም ብዙ ችግሮች አሉብን አይደል እንዴ እንደ ባንድ ምን ችግር አለባችሁ? ብዙ ነገር አለ። እንደ እንደ ተበልካሽ ምን አለ? አይ ምን የምናወራባችሁ እንዳትፈርድ፣ አገራዊ ጉዳይ እያለ ስንት ነገር እያለ ኳስ ወጣቱ ብዛን የሚዝናን ነው። ግራ ይገባል። ወጣቱም ልክ አይደለም ለማለትም አስቸጋሪ ነው። ለምን በዚህ ደረጃ ኳስ ትወዳለህም ለማለት ከባድ ነው። ምክንያቱም የኳስ ፍቅር ዓለም አቀፍ ነው። እኔ አሁን ለምሳሌ ቁስለኛው ያርሰናል ደጋፊ ነው። ምን ነው በአብዛኛው የአርሰናል ደጋፊ ማንቸስተር ዩናይትድ ከሚያሸንፍ አርሰናል ቢሸነፍ ይሻለዋል። ለዚህም ነው እንግዲህ ከጨዋታው በኋላ ሰው ኬክ እስከ ማስጋገር ይደርሳል። የሰር ኬክ ማንቼ ሲያምርሽ ይቅር የሚል ኬክ፣ ምንድነው ጉዱ? ወጣቶች በሚያደርጉት ነገር ላይ አስተያየት ለመስጠት እኛ እንኳን አርጅተናል። ለማንኛውም እንግዲህ የኳስ ስሜት ይሄን መስሏል። ባሳለፍነው ሳምንት የማንቸስተርና የቶተናም ጨዋታ የከተማውን ስሜት በጣም ቀይሮት ነበረ። በጣም ሲጨፈር ነበር፣ ከጨዋታ በፊት ከጨዋታ በኋላ። በእግር ኳስ ውጤት ወይም አሸነፍ ነው ወይም መሸነፍ። እንደውም አንዱ የመልስ ጨዋታ ያለ መስሎት ነበር። አይደለም ዋንጫውን ቶተናም በልቶታል አይደለ? ስለዚህ የሚመጡትን ነገሮች ሁሉ በጸጋ መቀበል ነው። ወደ ውስጥ መመልከት ነው። አንዳንድ ሰው አይታችሁት እንደሆነ በጣም በዚህ ደረጃ ቆሽት ማረር፣ መናደድ፣ እርስ በርስ መደባደብ ምናምን ሊያጋጥም ይችላልና ኳስን ለመዝናኛ ብቻ እያልን ነው። እንዴት ትቀበላላችሁ? ያው የኳሱ ነገር በአሳለፍነው ሳምንት ትልቅ መነጋገሪያ ነበር። አባቶች ቀን እየመጣ ነው። አባቶች ያላችሁ እንኳን ከወዲሁ አባቱን የሚወድ እስኪ የአባቶች ቀን የፈለገውን ያህል ማገዶ ቢደረግበት እንደ እናቶች ቀን አይደምቅም። ምን ያስቃል ክሩቤል እንግዲ ሀገራችን ስለምንወድ ነው በእናት የምትመስላት በሴት የአባቶች ቀን ግን ለምን በጣም እንደማይደምቅ ልንገራችሁ አንዳንድ አባቶች ሁሉም ላይሆን ይችላል ጥሩ አባቶች አሉ ግን አንዳንድ አባቶች ጥሩ አባቶች መሀል ተሰንቀረው በሚያደርጓቸው ስህተቶች ነው የእኛ ቀን የደበዘዘው። ይሁት እስኪ አባት አለ እንዴ፣ ዛ ላይ ልጁን ድራፍት እያጠጣ ነው። ያው እኛን ይወክላል። እንዴት ነው? ለማንኛውም የአባቶች ቀን እየመጣ ነው፣ ከወዲሁ ቅድመ ዝግጅት እንዴት ነው? ለመላ ኢትዮጵያውያን አባቶች ለጥሮቹ በአጠቃላይ ሰይፉ በኢቢኤስ እንኳን አደረሳችሁ ይላል። ሌላው ባሳለፍነው ሳምንት እንዴ ነው ሁሉ ነገር ጥሩ ነው መልእክተህ እንዴ ሙድ እንዲያይሽ ሰምቻለሁ። ባሳለፍነው ሳምንት ትልቅ መነጋገሪያ የነበረው ለመቄዶኒያ የአንድ ቢሊየን ብር ገቢ ማሰባሰቢያ ፕሮግራም ላይ እዚህ እንግዲህ የክብር ዶክተር ቢንያምን በጋበዝንበት ልዩ መዝናኛ ዝግጅት ለእኔ ሀውልት ተሰጠኝና፣ በዛ ሀውልት ዙሪያ ብዙ ነገር ተባለ። እንዴት አገኘሩ? ሀውልቱ በጣም ለየት ይላል። እስኪ ከተባሉት ነገሮች ማለት በእውቀቱ ስዩም ነው የጀመረው። ሰይፉ ፋንታሁን ላደረገው የበጎ አድራጎት አስተዋጽኦ የኤርሚያስ አመልጋን ሀውልት ተሸልሟል። አመሰግናለሁ ይህን አመልጋ መልጋ ስር አይሆን ስለዚህ አውልት ምን ይላል ጋሽ ኤርሚያስ? እንዴት ነ? አለው ሳምንት አንድ ሀውልት ተበርክቶልኝ ነበርና በእውቀቱ ስዩምን ጨምሮ አንዳንዶች ሰይፉ ላደረገው በጎ አድራጎት የኤርሚያስ አመልጋን አውልት ተሸልሟል እያሉ ነው። ሀውልት ላስረክብህ ነው የትን ያለሁ ኤርሚዬ ያው እንግዲህ እንደ አክሲዮን የጋራ ሀውልት አለን ለማለት ነው። ስለዚህ አንድ አመት አንተ ጋ አንድ አመት ኔጋ እየሆነ ሀውልት ወደፊት መቀመጥ ይችላልና በዚህ አጋጣሚ ያው ሀውልቱ የጋራ ነው ልልህ ነው። እንግዲህ ታየዋለህ፣ ኤርሚ ከአሁን በፊትም እንግዲህ የነበረ፣ በነገራችን ላይ በቀን አንዴ ነው የሚበላው። ሀውልቱ ላይ ግን ኤርሚ ሳይህ፣ ትንሽ ጉንጭ አለው እና ሀውልቱ ለመምሰል በቀን ሁለት የመብላት ግድ ይሆናል። በቃ ሀውልቱን እልክለታለሁ። ምንም ችግር የለም። ርሚ እንወድሃለን፣ እድሜ ከጤና ይስጥ። እናመሰግናለን። ሀውልቱን ላኩ። ምንድ አጉንጫ አለው ግን አደለ ትንሽ? እሺ፣ ሌሎቹስ ምን አሉ እስኪ? አዎ ከሀውልቱ ስርም አንዱ ምን አለመሰላችሁ፣ ጆርጅ ውያህን ነው የሚመስለው ሀውልቱ። እስቲ ቀጣይ አስተያየት የጋሽ አስራት ኃይሌን ነው የመሰለኝ። ይህ ሀውልት የማይመስለው ነገር የለም። እስኪ ቀጥሉ። ለብዙ ሰው እንዲሆን ታስቦ ይመስለኛል የተሰራው። ትንሽ ጸጉር ነገር ጣል ቢያደርጉበት ደግሞ አብራር አብዱን ይመስላል። እሺ፣ ቀጥል እስኪ። ከሰይፉም ከኤርሚያስ አመልጋም በላይ ለአድዋ ጀግና ባሻዋሎም የቀረበ አይመስላችሁም? ባሻዋሎም እሞኛለሁ። በጣም ደስ ይላል። አገጩ በሊዝ የተካተተ ትርፍ ምሬት መሰለ። ሀውልት አይወጣልሽ የተባለች ሀገር። ለነገሩ ሀውልት ብቻ አይደለም እኛ አስተያየት የሚሰጥ ሰው ራሱ አይወጣልሽ ተብላለች እኮ ይህች ሀገር። ለነገሩ ኢትዮጵያ ብቻ አይደለም እኮ ሀውልት አይወጣልሽ የተባለችው። ታውቃላችሁ አይደል? አሁን ይሄ እንግዲህ የኒልሰን ማንዴላ ሀውልት ነው ወይ ደቡብ አፍሪካ እስኪ በነገራችን ላይ ጋሽ ማሙድ ጋ ነበርኩ ባሳለፍነው ሳምንትና፣ ስለ ሀውልት እየተወራ ይህን ሳየ ነው ደሞ። ይህን ደሞ የኔ ነው ብለው እንዳያመጡ ብሎ ማንዴላ። እስኪ ስለ ሀውልቱ ሌላ ምን ተባለ? ሄኔ ወዳጄ ነው ደሞ ያለው። እኔ ደግሞ የመሰለኝ የራስ መኮንን ድልድይ ላይ የነበረውን ሀውልት ነው። ሲቀጣይ በስንቱ ድራማ ላይ ያለውን የበስንቱ አለቃ ነው የሚመስለው ገለታን ትንሽ ለየት ይለን። ምንድን ነው ሀውልቱ? ሀውልቱ በጣም ብዙ ሰው ነው የሚመስለው። ልደውለት እስኪ በስንቱ ላይ ያለውን ገለታ ተስፋዬ ማም፣ ተወዳጁን የበስንቱን ድራማ ተዋናይ ከምደውለት ይምጣ እራሱ ተስፍሽ ናስኪ በጣም በሚገርም ሁኔታ እኔም ብቻ ነው የተመሳሰለብኝ። ብዙ ሰዎች ሐውልቱን ወደ አንተ ነው ወሰዱት። ትንሽ ግን ያው እኔ ቆንጆ ስለሆንኩ እንትን ብሎ ነው እንጂ ይሄን ምላሽ በጣም ወድጀዋለሁ። አሀ መነጽር አድርገህ ሐውልቱ ራሱ መነጽር አድርጎ አለ። ከፈለክ በቤት ከገባ በኋላ የእኔ ልጆች እንደዚህ አድርገውታል፣ ተመልከት ቀረበ እንጂ ግን ያው እኔ በእርግጥ የኔ ነው ብዬ ነው ለውስጥ ነው የመጣሁት። መንገድ ላይ እንዳያስይዙ እስኪ ሀውልቱን አምጣውና ያለ ለታንጫተስፋዬ ማሞ ይህ ሀውልት ብዙ ሰዎችን ይመስላልና፣ አሁን የገባኝ ነገር እኛ ኢትዮጵያውያን እንመሳሰላለን፣ አንድንን። ዞሮ ዞሮ አዳም የሚለው ነገር ዞሮ ዞሮ አደም የሚለው ነገር በዚህ ሀውልት የተረጋገጠ ነው የሚመስለኝ። አገጩ አካባቢ ወደ አንተ ይመጣል። እዚያ አፍንጫ አካባቢ እ አሁን እዚያ አካባቢ ላይ በቃ እኔ ነኝ እዚህ አካባቢ እኔ ነኝ። ግን አንድ ሀውልት ሁለት ሰው። ኤርሚያስ አመልጋንም ተብሏል። እሱም ላቅድን እያለ የነበር ቅድም። ለአንዳንድ ነገሮች ለድራማ ለምናምን ስትፈልግ ሀውልት ከተፈለገ አከራያል። አይ ምንም አታደርገውም። ባልከራይህም ምንም አታ አስፈላጊ ከሆነ እንወስደዋለን። ምን ታደርገዋለን? አሸጠው አሸጠም አይደለ በጣም በሚገርምህ ታል የኢትዮጵያውያን አርቲስቶች በጣም አክብሮት አለኝ። ሀውልት መስራት በጣም ከባድ ነው። ልጆቼ እንደገባው ያሉ ነገር መሰለ። ማን ነው ገለታ? ምን ነበር ይህ ነገር? መጀመሪያ አንድ የኔ ሹፌር አለ። ስንት ሲለኝ ሲያሳየኝ፣ ሰውየው የሰራው ቀራጩ ገለታን እያሰበ ሰይፉን እየሰራ ሰይፉን ስራ ተብሏል፣ ግን እያሰበ የነበረው ገለታ ነው። በቃ ገለታ እንደዚህ ሲተውን እኮ እንዴት ወደዋለሁ መሰለህ ምናምን እያለ በቃ ገለታ አእምሮ ውስጥ የገለታ ምስል ነው ተቀርጾበት የነበረው በሚል ነበረ እና ግን አለው። በከፊል አሁን ያልከው ነገር ልክ ነው፣ ደርሳችሁበታል። ግን ይሄንን ፎቶ እየቀረጸ ሲያይ የነበረው በስንቱ ነው። በቃ እንደዚያ ነው ተደርሶበታል። ተስፋ እማም እንግዲህ በጣም የምንወደው ተዋናይ ነው። ብዙ ጊዜ ተስፍሽ ያልተሸለምከው ሽልማት የለም። እቤት ስንት ሽልማት አለ? እቤት አሁን አዋርድ ሁለት አለኝ። በሌላ እንግዲህ ያው በቲያትር ያው የመጀመሪያ ተሰርቲፊኬት ነው። ብዙ ነው ያለው። የነገን አልወልድም ጀምሮ አዎ ተሸልም ያለው እጩም ነበርኩ ብዙ ጊዜ አዎ እጩም ነበርኩ። ያንዳንድ ጊዜ ላፍ እያደረጉ ያው ጎበዞች ያው ሽልማትን እንዲህ ማድረግ ብዙም ላንተ አዲስ አይደለም። ስለዚህ አንተ በሽልማት ቤት ከተንበሸበሽክ ቢያንስ ሐውልቱ ነው ይቀመጥ፣ ይሁንልህ፣ አንተ ጋር ይሁን። ለአርቲስቶቹም ቢሆን ስለ ጥረታቸው በጣም ነው የምናደንቀው። ትንሽ ግን ሐውልት ሲያምር ሲያምር ግን ደውልልኝ በቃ ረመጥች ማያለሁ። እዚሁ ያው እንግዲህ ተስፋዬ ማም በጣም ብዙዎቻችን እንወደዋለን። በስንቱ ላይ ግን ተስፍሽ ልጅ ባለፈው ሲነግረኝ በድራማዎች ላይ በጣም ቁጡ ነ በጣም ጨካኝም ሆነ ትሰራለህ። ያንን ተስፍሽ ቤት አናቀውም ነው የሚሉት ልጆች። ሁለት ሰው መሆን አልከበደህም? አርቲስት ስትሆን ያው መቼም ካራክተር የሚሰጥን ካራክተር መሆን መቻል አለብህ። ያ ግን ተጽዕኖ አላሳደረብህም? ፊልሞች ላይ የሚያዩ ሰው መስላሃቸው አንዳንዶች አለ እንትን የሚሉ አሉ፣ የሚደነብሩም አሉ። ለምሳሌ እንትን አጋፋሪ አጋፋሪን አይተዋል ብዬ አስባለሁ። አለማየሁ ጋ የሰራነው ማለት ነው። በእሱ አሁን የሆነ ቤት ጓደኛ ልጁን ሊያስመርቅ ሄጄ ሕፃናቶች አሉ እና ገና ሲ አጋፋሪ መጣ፣ አጋፋሪ ሬሳው መጣ አባዬ ብሎ ወደ አባታቸው እየሮጡ ሄዱ። አባቱ የያዛቸውና ያቀኛል አባትዮ፣ ሌላም እንትን እንተዋውቃለን። ሬሳው መጣ ነው ያሉት። ምክንያቱም ያው ሲነሱ አባትዮ ስላወቀኝ እንደ ተስሽ እኮ ነው አስተዋውቃቸዋለሁ ብያቸው የለን ምናም ብሎ አረጋግቶ አስተዋውቀኝ እሬሳ አለመሆኔን ሬሳው በቃ ምክንያቱም እንደ ሬሳውን የተወንከው፣ አዎ ሬሳው አዎ። ሲነሳ እንግዲህ እንትሉ ድግ ሲል ምናምን ሲያይት በጣም እየፈሩ ነበር ያዩትና፣ በቃ እውነት ነው የመሰላቸው። በቃ ሬሳ ከመኪና ወርዶ በእግሩ እየመጣ ነው የመሰላቸው። በልጆች ጭንቅላት ውስጥ የሚፈጥረውን ነገር ዝም ብዬ ያሰብኩትና እንዲህ እኮ ነው በጣም ከባድ ነው። እንወድሃለን፣ እድሜ ከጤና ነው የምንመኝልህ። በኋላ ላይ ትንሽ ነገር አወራዋለሁ። ለማንኛውም እዚህ የጠራሁት ተስፍሽና ይህ ሐውልት ከኔ ጋር ይመሳሰላል ስለተባለ ነው። አንድ ፎቶ እስኪ ተስፍሽ። ወደ በኋላ ላይ እንግዲህ ይሆናል። በስንቱ ታውቁታላችሁ። በተለያዩ ድራማዎች ላይ መስሎ ሳይሆን ሆኖ ነው የሚተውነው ነው። ከዚያ ሐውልት ጋር በተገናኘ አብሮ ስሙ ስለተነሳ ጠራ አድርጌዋለሁ። ለተስፍሽ በእናታችሁ በጣም እናመሰግናለን። ያልሆነው ነገር የለም። ያ ሐውልት በጣም እኮ ከባድ ነው። ሳቅ በጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። እነሱም ታመናል ባካችሁ አግዙን ይላሉ። የዚህ መዝናኛ ዝግጅት ተመልካቾች በሀገር ውስጥ ብቻ ሳይሆን በውጭም ያሉ የታመሙትን በማገዝ አይታሙምና ስለ ደግነታቸው አመስግነን የዚህንም ሳምንት የተመረጡ ቪዲዮዎች አይተን እንመለሳለን። እኔ ድረስ ዶልቼ ተመስገን እባላለሁ። በዲላ ዩኒቨርሲቲ በተቀናጀ ድንገተኛ ቀዶ ጥገና ሙያ ተመርቄ በደቡብ ኢትዮጵያ ማለትም በጋሞ፣ በሲዳማ፣ በመካከለኛው በእናቶች እና ሕፃናት ላይ ኦፕሬሽን በመስራት ከፈጣሪ በታች እናቶችን ስታደግ ቆይቻለሁ። በመካከል በገጠመኝ የደም ካንሰር ወይም ቲ ሴል ሊምፎማ በጥቁር አንበሳ ስፔሻላይዝድ ሆስፒታል ከስምንት ወር በላይ ተኝቼ ስከታተል ቆይቻለሁ። ነገር ግን ህመሙ እየተባባሰ በመምጣቱ የጥቁር አንበሳ የሐኪሞች ቦርድ በአስቸኳይ ወደ ውጭ ሀገር በመሄድ የመቅኒ ቅየራ እንደሚያስፈልገኝ ወስኗል። ይህም ከተደረገ ጥሩ በጤና ላይ ጥሩ ለውጥ እንደማመጣና የተሻለ ጤነት ላይ እንደመሆን ስለተነገረኝ ለዚህ የሚሆን ደግሞ ከአራት ነጥብ አምስት ሚሊዮን ብር በላይ ወጪ እንደሚያስፈልግ የተነገረኝ ስለሆነ ይህን ወጪ በቤተሰቦችና በጓደኞች የመሸፈን ባለመቻሉ ወደ እናንተ መጥቻለሁ። ለዚህም ያገለገልኳችሁ እናቶች በጸሎታችሁ፣ እንዲሁም ደግሞ አቅም ያላችሁ በገንዘባችሁ በመርዳት ከዚህ አስከፊ በሽታ እንድትታደጉ ይስል በፈጣሪ ስንጠ እባካችሁ ይህን ቪዲዮ አታሳልፉት። ሰላም ውድ ኢትዮጵያውያን እና ኤርትራውያን ወገኖች በተለያየ ሀገራት ያላችሁ እኔነታችሁ ሰላም። የዛሬው አመት ነበር ሶስተኛ ደረጃ ካንሰር እንዳለብኝ በሕክምና ተረጋግጦ በጣም የደነገጥኩበት እና ያዘንኩበት ጊዜ ነበር። ነገር ግን በፈጣሪ እርዳታ እስካሁን በቤተሰቤ፣ በወገኖቼ፣ በጓደኞቼ እገዛና ጸሎት ልጄንና ቤተሰቤን ትቼ በሕክምና አስራ አንድ ወር በዚሁም ደግሞ ስምንት ሳይክል ኬሞቴራፒ ሰርጀሪ እና ራዲሽን ወስጄ ይህ ደግሞ የምትመለከቱት ሄርሴፕቲን የሚባል መድኃኒት ትሪትመንት አስራ ስምንት ታዞልኛል። በየ ሀያ አንድ ቀኑ መወስደው ማለት ነው። ያ ደግሞ በፍጹም መቋረጥ እንደሌለበት ሐኪሞቹ አስጠንቅቀውኛል ሐኪሞቹ በተደጋጋሚ ማቋረጥ እንደሌለብኝ መቅረት እንደሌለበት ነግረውኛል። ካንሰሩ ድጋሚ እንዳይነሳ ሪኦከር እንዳያደርግ ማለት ነው። የዚህ የአንድ ሄርሴፕቲን የዚች መድኃኒት ዋጋ 69ሺ ነው። እኔም ፋርማሲስት ስለሆንኩ ለስታፍ ብለው የቀነሱልኝ፣ ኢትዮጵያ ደግሞ 75ሺ ነች። አንዷ መርፌ በየ21 ቀን የምትወጋው ከ18ቱ ዘጠኙን ተወግቼ ዘጠኝ ጠኝ መርፌ ይቀረኛል። እና እባካችሁ ዛሬ ነገሮች ሁሉ ከአቅሜ በላይ ስለሆኑብኝ ለዚህ መድኃኒት መግዣ የሚሆን እንድታግዙኝ በእግዚአብሔር ፊት ማጸናለሁኝ። ለነዚህ ደጋግ ኢትዮጵያኖችና እናመስግን እስኪ በጣም ነው። ዛሬ ልዩ የሆነ የመዝናኛ ዝግጅት ነው የተደገሰው። ማማ ሲቀርብ ነው የምናየው። ባንዱ አለ ቅኝት። ተመልካቹ በጣም ደስ ይላል። ከካሜራ ጀርባ ካሜራማኖቹ አኩሩፎም ቢሆን እየቀረጹ ነው። ምስሉ ትንሽ እን እንዲ ቢል ከማንቸስተር ጋር የሚገናኝ ሀዘን ላይ ስለሆኑ ነው። ይቅርታ ጉላቸው። ከመልክቶች በኋላ እንመለሳለን። ቅኝት አሁን